አንቺ ምንድነው? አዲስ የደረሰብሽ ያስለቀሰች ነገር ባይበዛብሽ በዛብሽ አታለቅሽ ተረድተንሻል። ስለዚህ ምንድን ሆንሽው? ለብቻሽ የከበደሽ ነገር ከእኛ ጋር ከህዝቡ ጋር ሲሆን ሊቀልሽ ይችላል። ስለዚህ ንገሪን፣ ምንድን ሆንሽው? በጣም ብዙ ነው የሆንኩት። አንደኛ የምናውቀው ጉዳይ እስካሁን ምንም መነት ልባት ያለ ርስ የህግ ጉዳይ ጊዜ ውስጥ ያለ የህግ ጉዳይ እስካሁንም ያው የተመላለስኩኝ ነው። ገና አላለቀም። አራት መቶ ድራማ እዛ እንጀራውን ላዛኛለች፣ እንጀራ አዛ እኔ እንጀራ ልኬ አላውቅም። ላኩላት ብሎክ ብሎክ አላውቅም። በጣም ብዙ ናቸው። በጣም ብዙ ማለት ነው እንደዚህ የሚያደርጉት እኔ ደግሞ ውስጤ ያ ነገር አለ ያኛው በቃ አሉጣለች። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ሰላም ብያለሁ፣ ውድ ቤተሰቡይ። እንግዲህ ላይክ እና ሰብስክራይብ ለምታደርጉኝ አመሰግናለሁ። ረዋን እንግዲህ ደግሞ በዚህ መልኩ መልሳ ደግሞ እያለቀሰች ነው፣ ያው ታሳዝነናለች። እኔ የህዝብ ልጅ ነኝ፣ እናንተ ናቸው ያላችሁ ነው ያለችው ማለት ነው እና የሚያስለቅሷት እንግዲህ ተመልከቱ። ያኛው ካሁን በፊት ታውቃላችሁ አምሳ ምናምን አምሳ ሁለት ሺህ ድርሃም ነው ምናምን ተበድረው እንስራ ብለው ከዚያም ሽንት ቤት ቪዲዮ አድርገውባት እዛ ሽንት ቤት ውስጥ ቪዲዮ ከቀርዛ ሻወር ስትወስድ ራቁት ሰውነቷን በጥቅሉ የራቁት ቪዲዮ ይዘውባት ብር ስላለባቸው ያንን የራቁት ቪዲዮ ይዘው ያስፈራሯን ነበር፣ ለማታውቁ ሰዎች ማለት ነው። እያስፈራሯት ሀቢባ ቤት መጥተው በጣም ሚዲያው በቃ በጣም ሚዲያው እንትን ብሎ ነበር። በዚያን ሰዓት እሷም እያለቀሰች ነበረ። የራቁት ቪዲዮሽን እንለቅብሻለን ብር ተጠየቅሽን። እዳቸውን ላለመክፈል ማለት ነው። የራቁት ቪዲዮ ይዘውባት ነበረ። የኛው ሀበሻዎች ተከየሉ። ከዚያም በኋላ እሷም አለቀሰች። ቪዲዮን ያቅፉልኝ ገንዘቤን የሚስጡኛ ላይ ገንዘቧንም ምኗንም ሳይሰጧት ይኸው አሁን በህግ ተካሰው በህግ እጃ አለ ይቆያል ምናምን ያለቻት ሀቢባ ለዛ ነው። ሁለተኛ ደግሞ አሁን እየበደሏት ነው እንግዲህ እነሱ ይሁኑ፣ አላሁ አለም። ሌላ ሰው ይችልኝ ስታለቅስ አይታችሁ ስትበደል አይታችኋታል። ሁለተኛ ዳግም ደግሞ እንድታለቅስ የምታደርጓት ሰው ያላህን ፍሩ፣ ሁላ ያላህን ፍሩ። ፈጣሪያችሁን ብትፈሩ ይሻላችኋል። እንዴ! ምን አረጋችሁ? የዛኛው ቁስል ሳይወጣላት የዛኛው ስብራቷ ውስጧ ያለው ነገር ሳይወጣላት አሁን ደግሞ ደግማችሁ ለመስበርና እሷን ለማስለቀስ የምትሞክሩ ሰዎች አላህን ፍሩ። ወላሂ አላህ ይቀጣችኋል፣ የሆነ እናንተ ላይም ችግር ያመጣባችኋል። ለሰው ችግር እንደምትፈጥሩ ማለት ነው። እና አሁን ኦርደር ታዛል የአራት መቶ ድርሃም እቃ ማለት ነው። እንጀራ ሁሉ ነው ያዘዘቻት አንዷ ማለት ነው። እና ከዚያም በኋላ ድሬቪሪው እንትኑ መሻወሩ በር ላይ ሲደርስ በይ ውጭ ተቀበይ ስትባል፣ ስልኳም ብሎክ። እስኪ ተመልከቱ ብሎክ ታደርጋቸዋል። ብሎክ ተደረጉ በምንድን ነው ደውለው፣ ማን ነው የሚቀበላቸው? እንዲህ የምታደርጉ ልጆች ምን ጥቅም አለው? እኔም የምለው ተንኮል ምን ጥቅም አለው? ካልፈለጋችሁ፣ አልፈለጋችሁም። የሚያስገድዳችሁ ሰው የለም። እንዳቅማችሁ ኑሩ። የሰውን ልጅ ግን አታጓጉ፣ አታክስሩ። እቺ ልጅ ትከስራለች እንጀራውም? አሁን እናንተ ጋር ሄደ ሲመለስ በዚህ በሙቀት ይበላሽባታል። ተመልከቱ እና መኪናውም ሄዶ የሚያደርሰው ሰውዬ በብር ነው ሲመለስም ሲሄድም ያስከፍላታል። ነጋዴ ደግሞ ይሄን ይሄን እንግዲህ በጣም ይከስራል ማለት ነው። ለሰው ልጅ ብታስቡና ብታዝኑ ለራሳችሁም ጥሩ ሁኔታ ላይ ትሆናላችሁ። አላህ የሚያዝንላችሁን ነገር፣ በችግራችሁ ጊዜ የሚያዝንላችሁን ነገር ያቀርብላችኋል። ጥሩ አይደለም። ሁለተኛ ነገር ደግሞ አንቺ ከየት ነው ብያማዎችሽን ድሪአዎችሽን እያመጣሽ የምትሸጭው ብለው ጠየቁኝ። እኔ የማመጣው ከዚህ ከዚህ ቦታ ነው አልኳቸው። ቦታውን ተናገርኩ። ከዚያ ውሰጅን አንቺ የምትገዥበት ቦታ ላይ አብረንሽ እንሄድ ውሰጅኝ አሉኝ። እሷ ደግሞ ማንን አምና ይዛ የምትሄደው? አሁንም ድጋሚ ሊያስለቅሷት ማለት ነው። ይሄ ተንኮል እሷም ገብቷታል። ይዛቸው ትሄዳለች ወይ? የሆነ ነገር ያደርጉባ ያደርጓታል፣ ያግቱና ወይንም እዛ ከሄዱ በኋላ በቃ እሷን ታቋታላቸው፣ እኛ በእሷ ስም እንወሰድ ይሉና እሷንም እዛው እንትን ይሏታል። እንግዲህ አይሆንም አትልም እሷ ደግሞ የምታውቃቸው ሰዎች ከሆኑ በቃ ስጧቸው በቃ ኔ ተያዥ ሆናሉ ትልና፣ ያንን ያከናንቧታል ማለት ነው። በኋላ ላይ እሷ ገብቷታል ነገሩ ሁላ እና እኔ ይዣችሁ አልሄድም። ቦታውን ተናግር ያለው ሄዳችሁ ከቦታው ማንቃት ትችላላችሁ አልኳቸው አለች። እና አንቺ ምቀኛ ነሽ አንቺ ለሰው ጥሩ አሰሪም እኛ ነን እኮ እዚህ አደረስንሽ። ተመልከቱ እንደዛ ሚዲያ ላይ ወጥተሽ ስታለቅሺ፣ እኛ እኮ ነን እዚህ አደረስንሽ፣ በሕዝቡ በሕዝብ እኮ ነው እዚህ የደረስሽው፣ ምናምን ብለዋት ነው እንግዲህ ላይብ ላይ ወጥታ ያለቀሰችው። ላይብ ላይ ስታለቅስ ደግሞ ለሀቢባ ነገሯት። ሀቢባ እንግዲህ ለረዋን ደግሞ በጣም እንትና አታውቃላችሁ። ከአሁን በፊት ሀምሳ ሁለት ሺህ ድርሃም ነው ከህዝቡ አሰባስባ እንድትደሰት፣ እነዛ ሌባዎቹ የወሰዱባትን ገንዘብ እሷ ሀቢባ ለምና ላይ ብላ አምስት ቀን በአምስት ቀን ሀምሳ ሁለት ሺህ ድርሃም ሰብስባ ለረዋን የሰጠቻት ማለት ነው፣ እንድትደሰት ደስታዋ እንዲመለስ በብሩ እንኳን ብላ እና ይሄ ነው ያሳዝን